እንዲወጡም የረዳቸው ራሱ ናኦል ነው። ናኦል ጓደኛው እንዳረፈች ወይንም ደግሞ እንደተገደለ ሲሰማ እጅግ በጣም ከፍቶታል። እንዲሁንም ደግሞ አደይንና ሊዲያን ወደ ቤታቸው እንዲመለሱም አግዟቸዋል። እቤት ሲመለሱ ዴብ እጅግ በጣም ደስ ብሎታል። ቤዛና እንዲሁም ደግሞ ፍቅር እጅግም በጣም ከፍቷቸዋል። ምክንያቱም እንዴት ሊመለሱ ቻሉ በማለት ተናደው ይገኛሉ። ሰላም፣ ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮን ላይክ በማድረግ ጀምሩ። እንግዲህ አደይ ሰራተኛዋ ተከታታይ ድራማ በባለፈው ያቆምበትን ፓርቶላችንም የምናቀው ይሆናል። ምክንያቱም እንግዲህ ናሁል ከአረቡ ጋር እያወራ አደይንና እንዲሁንም ደግሞ ሊዲያን ሁለት ሴቶች አዘጋጅቻለሁ አሁን የሚወዳትን የማፈቅራትን የብሌንን ድምፅ ማሰማት ትችላላችሁ። ከዛ በኋላ እነዚህን መውሰድ ትችላላችሁ በማለት እንግዲህ እያወራ ባለበት ባለበት ሰዓት ነበር ፓርቱ ያለቀው። ግን ደግሞ እንዳሰበው ሳይሆን ቀረ። ምክንያቱም የሚወዳት የሚያፈቅራት ብሌን በህይወት እንደሌለች። ተረርቷል ማለት ነው። እጅግ በጣም ከፍቱ ባለበት ሰዓት ምንድን ነው የተፈጠረው? ምንድን ነው የሆንከው በማለት ሊዲያና እንዲሁም ደግሞ ዋደ ጠይቀውት ነበር። ግን ደግሞ ውሎ የሰማው ነገር ግን ብሌን እንደሞቶች እና እንዳረፈች ነበረ እና ይህን ነገር በመስማታቸው እነሱም ደግሞ እጅግ በጣም አዝነዋል። አሁን ለእኔ ምንም አሰሩልኝም አንድ ለሷ ነበር እንደዚህ ሳደርግ የነበረው አሁን ላይ ግን መውጣት ትችላላቸው በማለት እንዲሁም በራን ኳኩተው ነበር የሚወስዷቸው ሰዎች ነበሩ። ግን ደግሞ ዝም በሉ በማለት እንግዲህ አስመልጧቸዋል። እዛ ነገር ካስወጣቸው በኋላ ግን ስለ ሁኔታው እንግዲህ ቆመው አወርተው ነበረ። አደይም እንዲሁም ሊዲያ እሱ ላይ በደረሰበት ነገር ሁሉ እጅግ በጣም አዝነዋል። ያው የምሰረው ስራ መጥፎ እንደሆነ ሆነ አውቃለሁ፣ ግን ደግሞ ወደህም ወይም ተገደ እንዳልሆነ አውቃለሁኝ። እውነት ለመናገር በደረሰብህ ሀዘንም እጅግ በጣም አዝነናል፣ በማለት እንግዲህ ሁላቸውም እንትን ብለዋል ማለት ነው። እና ሊዱና እንዲሁም አደይ አሁን ላይ ከናወል ጋር እጅግ በጣም ተግባብተዋል። የእሱንም ችግርም ተረድተውታል። የሚያደርገውን ምርጫ ያው ስረው ክፉ ቢሆንም ግን ደግሞ ሌላ አማራጭ ስለሌለው እንደሆነ እንደዚህ ያደረገው ስላስረዳቸው ስለዚህ ተረድተውታል። ሊዲያም እንግዲህ ብቻዋን መሄድ ስላልቻለች ወደ ቤትም እንዲሸኛት በማድረግ አብሮ ሂዶ ነበረ። ግን ደግሞ መንገድ ላይ ፖሊሶችም ይዟቸው ነበረ። ፍቅርና እንዲሁም ቤዛ በባለፈው እንግዲህ ያው ለፖሊስ አመልክተው ስለነበር ናውልንም ይዘውት ነበረ። ግን ደግሞ ሊዲያ እኔ ራሴ ፈልጌ ነው የጠፈውተኝ ስለዚህ እሱ ሲንከባከበኝ ነበር በማለት እንግዲህ ፖሊሶችም ሳይዙት ቀርተዋል ማለት ነው። ወደ ቤት የሄደው ነበረ። ወደቤት ሲሄዱ ግን ሊዲያና ና እንዲሁም አደይ በመመለሳቸው እነ ባርኮቴ ሁላቸውም ደስ ብሏቸው ደስ ብሏቸው ነበር። ግን ደግሞ ተመልሰው አንተነ ናኦል እንደዚህ ያደረከው ለምንድን ነው ይህን ነገር የምትሰራው በማለት እንግዲህ ሲናገሩት ሊዲያም እሱ ምንም አላደረገም፣ እኔ በፈቃዴ ነው ጠፍቼ የሄድኩት በማለት እዚህ ቤት መቀመጥ ስለሰለቸኝ ነው ከእሱ ጋር የሄድኩት፣ ስለዚህ እሱ ስለተንከባከበኝ ነው እንጂ ሌላ ምንም ነገር ያደረገው ነገር የለም በማለት እሷ ስትናገር ለምንድን ነው እንደዚህ የምትሸፋፈኑለት? አደይም እንግዲህ ያው ምንም አላረገንም ብላ ስትናገር ስለነበር በቃ አስፈራርቷችሁ ነው እገላችኋለሁ ብሏችኋል ማለት ነው በማለት ቤዛና ፍቅር ሲናገሩ ነበር። እነሱ ግን ምንም እንዳላላቸውና እዚህ ቤ እሱ ሀዘን ላይ ነው። አሁን ላይ ግን አንድ ሶስት ቀን እዚ እንዲቀመጥ እባክህን ባርኮቴ ፍቀድለት፣ በማለት እንግዲህ አደይም ጠይቀችበት ሰዓት እንግዲህ ባርኮቴን በፍጹም አይሆንም አለ። እንዲሁም ደግሞ ፍቅር ምን ቢላችሁ ነው እንደዚህ የሆናችሁ? ስለዚህ እናንተ ሶስታችሁ ነው ከኛ ላይ ድራማ ስሰሩብን የነበረው፣ በማለት እንግዲህ የራሷን ጥፋት እንትን ብላ እንደገና ጥፋቱን ወደ ሊዲያ እና ወደ አደይ ለማዞር ሞክ ትመሰክራለች። ግን ደግሞ ናውል ከዚያ ቤት እንዲወጣ ተደርጓል። ዲብም እንዲቀመስ ስላልፈለገ ወጥቷል። እንግዲህ ከቤት ናውል ስለወጣ እጅግ በጣም ተበሳጭታለች። ብቻዋን ክላስ ውስጥ ማረፍ ትፈልግ ነበር። ዲብም መጥቶ ስለተመለሽልኝ እጅግ በጣም ደስ ብሎኛል፣ ግን እንደዚ አይነት ነገሮች እንድታደርጊ አልፈልግም። ቤተሰብም ምንም የተናገርኩት ነገር የለም እንዳዘባርቂ፣ ብደዌና ብቻ ሰላም በያቸው በማለት እንግዲህ ወንድሟ ድብ ይነግራታል። ሲቀጥል ፈተና ወልጋ ግን አልጨረስንም፣ ገና ምን እንደማደርገው አሳየዋለሁ በማለት ሲፎክር ነበረ። እሷም እሱ ምንም ያደረገው ነገር የለም በማለት መልሳለች። ቤዛም እንግዲህ አደይ ጋም በመሄድ ምን ያክል ነገር ቢከፍሏችሁ ነው? እንዴት እንደዚህ አስነዋሪ ነገር ትሰራላችሁ? ገላሽን ስጠሽው ላገኘሽው ብር እንዴት የዚህን ያክል ትኮፈሻለሽ በማለት እንግዲህ አደይን አናግራት ነበር ቤዛ አደይም ይህን ቃል ስትናገራት አልቻ አልቻለችም ቤዛን በጥፊ አጩላት ነበረ። ባርኮቴ መቷል። ለምንድን ነው አደይ እንደዚህ የምታደርጊው ብሎ ጠይቋት ነበረ። ያንተን ፍቅረኛ ስለተቆጣዋት እና እንደዚህ ስለተናገርኳት በጣም ይቅርታ ባርኮቴ፣ በማለት እህታቸው ትወጣለች። ባርኮቴም ቤዛን ጠይቋት ነበር። የሆነ መጥፎ ቃል ካልተነገርሻት በስተቀር አደይ ብስርዓት ያላት ልጅ ነች፣ እንደዚህ አታደርግም በማለት አንተኔን አታምነኝም ማለት ነው በማለት እንደውም የውሸት ቃል ስትናገር ነበር። እንዲሁም ከአደይ ጋር ጨርሳ ቀጥታ ደግሞ ወደ ሊዲያ ሂዳ ነበረ። ምንድን ነው የተባባላችሁት? ና ኦልጋ እንዴትስ ነው የምትኮፈሱት? በማለት እንግዲህ አደጋ የተናገረቸውን መጥፎ ቃላቶችን ሊዲያ ጋር ስትናገር ነበረ። ሊዲያም ብዙ ነገሮች መልሳለታለች። የራሽን ስራ ከኔ ጋ አታውሪ፣ ውጭልኝ ከክላሴ በማለት እንዴት ሴትነትሽን አሳልፈሽ እንደዚህ ታደርጊያለሽ? እኔ እኮ ጨዋት መሲ ነበር በማለት ሊዲያን ስታንቋሸሻትም አይተናል። ይህ ማለት ደግሞ የራስሽ ስራ ነው። እኔ ምንም የማውቀው ነገር የለም፣ ከክላሴ ውጭልኝ በማለት እንግዲህ ሊዲያም ታስወጣታል ትገኛለች። ፍቅርም እንግዲህ ተቀብላ መታ ነበረ። ምክንያቱም ከናወል ጋር ምንድን ነው ያላችሁት በማለት እንግዲህ ጠይቃት ነበረ። ምንስ ቢላችሁ ነው ስለሱ መናገርና እንዳይታሰር ያደረጋችሁት በማለት እንግዲህ ጠይቃት ነበረ። አሁን ማንንም አላናገርም ውጭልኝ ብላት እና ቤዛ አሁን ላይ ሁለታቸው እጅግ በጣም እየተርበተበቱ ይገኛል። ምክንያቱም ሁለታቸው ሴራ ላይ ስለነበሩ ናኦል አሁን ላይ ለብሌ ነበር። ይህን ነገር ሲያደርግ የነበረው ወዶ ፈቅዶ ስረውን ወዶ ስላልነበር ሁሉን ነገር እርግፍ አርጎ ስለተው ፍቅር እጅግ በጣም ጨንቋታል። የእሱ ጸባይ መቀያየርም እንደዚህ እነሱንም አምቶ መስጠቱ ግራ ገብቷታል። ቤዛም እንደዚሁ በጣም ተወዛግባ ትገኛለች። ምክንያቱም እሷ ብር ነው የምትፈልገው። አሁን የቤተሰቦች ብ- የቤተሰቦች ቤት እንትሊል ነው፣ እባክን ባርኮቴ ብር ማንጣት አለብህ፣ በማለት እንግዲህ ፍቅረኛዋንም ስጠይቅ ነበረ ቤዛ እሱም ባርኮቴንም ምንም አትወደውም። ለአንድ ለብር ብቻ ነው የምቀርበው። ይሄ ግን ም ከተረጋጋች በኋላ ፍቅርን አናግራት ነበር። አንቺ ግን ምን አይነት ጨካኝና አረመኔ ነሽ? እንዴት በዚህ ላይ እኔን እንደዚህ ታደርጊኛለሽ? በማለት እንግዲህ ተናግራት ነበረ። እኔ በፍጹም አንቺ ላይ አስቤ አይደለም፣ እኔ የፈለግኩት አደይ ነበረ። በማለት ስትናገራት ሲጀምር አንቺ ይሁሉን ነበር፣ እዚህ ቤት ያለውን ሴቶች ሁሉ አጠቃላይ ነበር፣ ከአንቺ በስተቀር ሁሉን ነገር ነበር ልታደርጊ ለቅሽው በማለት ግን ደግሞ አለቅሽም እንደዚህ በቀላሉ የምለቅሽ መስሎሻል? በማለት ስትናገራት ነበር። አሁን እንደዚህ መናገሩን ትተሽ ከነአውል ጋር ምንድን ነው ያወራችሁት? በማለት ጠይቃት ነበረ። ሲጀመር እሱ ምንም አላደረገም፣ ምስኪን ልጅ ነው። አንችነሽ እንጂ ሳትረጅ የቀረሽ እንደዚያ ቪዲዮ ይዘሽ ከማስፈራራት ይልቅ ቀርበሽ ለምን አልተረዳሽውም? በማለት ስትናገራት ነበረ። እንግዲህ ባርኮቴም አሁን ላይ ወደ ስራ በመሄድ ላይ ነው። እንዲሁም ደግሞ አደራ በማለት ለዴብ ቤቱን አሳልፎ ሰጥቷል። ልጆችንም እንደዚሁን አደራ በማለት እያንዳንዳቸው እነ ሊዲያን እነ አደይን፣ እንዲሁም ደግሞ እነ ቤዛን እነ ፍቅርን አደራ በማለት አሁንም ለዴብ አሳልፎ በመስጠት እንግዲህ ወደ ስራ ተመልሷል። አደይ አሁን ላይ ስለ ዴብ አብረው እያወሩ ነበር። ስለ እህቱ ስለ ሊዳ መቀየርም በጣም መልካም እንደሆነችና አስተዋይ ልጅ እንደሆነችም እንግዲህ ስትናገር አይተናል። በመጀመሪያ ለመጀመሪያ ጊዜ ስለ ሊዲያ መቀየር አንቺ ስታወሪ በማለት እንግዲህ ሲያሞግሳትም አይተናል። በስተመጨረሻ ያው እነ በቀለ እንዲሁም ደግሞ ንጉሥ ናኦልን ተከትለውት ሲሄዱ ነበር። ምክንያቱም እነሱ እንደተገኙ አደይም እንዲሁም ደግሞ ሊዲያ እንደተገኙ በእርግጥ አደይ እንደ ጠፋች አያውቁም፣ ግን ደግሞ ሊዲያ እንደ ጠፋች ስለሚያውቁ ከቤት አልተመለሰችም ብለው ስላሰቡ ተከትለው ሂደው እንግዲህ ያው ናኦልን ይዘው ሲደበድቡት ነበረ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል በያላቸው